ውድ ቤተሰብ አሰላሙ አሌይኩም ወረህመቱላ በረካቱ እንዴት ናችሁ? ሰላም ናቸው ወይ? ከኔ ጋ አልሐምዱላ ረብል ዓለሚን። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። እንሻላ ዛሬ ደግሞ የምላችሁ ነገር ምንድነው? እህቶቼ ብዙ ጊዜ ብዙ እህቶች ወንድሞች፣ ብዙ ቤተሰቦቻችን በተለይ ሚዲያ ላይ ብዙ ቻናል ያላቸው ትልልቅ ዩቲዩበሮች እንዲሁም ደግሞ አንዳንድ እህት ወንድሞች ዩትዩብ ላይ ሲሰሩ ቻናላቸው ላይ ሲሰሩ በጣም ፏ ብለው ደስተኛ መስለው ዝንጥ ብለው ምናምን ምናምን ምናምን ይታያሉና ብዙዎቻችን እዛ ሰዎች ደስተኛ ይመስሉናላ አጂብ ስብሓናላ ምሬ ነው የምላችሁ በተለይ የሰውን ማንነት ጠጋ ብላችሁ ስታዩት ነው የምታውቁት ሰው ልጅ ማንነቱ ጠጋ ብለው ሲያዩት ነው የሚታወቅ ሰው ልጅ ስብዕናው ጠጋ ብለው ሲያዩት ነው የሚታወቅ ምሬ ነው። አሁን ብዙ ጊዜ አይታችሁ የሆነ የስራ ሰዎች ለስራ ደፋ ቀና የሚሉ ሰዎች ይሆናል አይደል መለወጥ የሚፈልጉ ሰዎች እይታቸውን አያሳምሩትም፣ ስራቸው ላይ ነው እንትን የሚያደርጉ ፎከስ የሚያደርጉ እና አንዳንዴ በእርግጥ እኛ የሰው ልጅ አልሐምዱሊላህ ሱብሓናላህ ደስ የሚለው ዲናችን እንድንዘንጥ ዘናጭ እንድንሆን ወላይ ምሬን የምንላችሁ ዘናጭ እንድንሆን ይፈልጋል፣ በቃ ዲናችን። አሁን ለምሳሌ በተለይ ጁማ ቀን ለወንዶች ነጫጭ ልብስ እንዲለብሱ ቆንጆ ቆንጆ ልብስ ለብሰው ምናምን ሽቶ ተቀብተው መስጂድ እንዲሄዱ ያዛላ ሴት ልጅም ራሷን በጠበቀችው ለምሳሌ ጁማ ቀን እረፍት እንድታደርግ ወይም ደግሞ በራሷ በቃ ቤቷ ሁና ጁማ ሰላት መሄድ ብትሄድ ብትፈልግ አትከለከልም። በቤቷ ግን ሆና በቃ ዝንጥ ያለ ከልጆቿ ጋር መጫወት ከባለቤቷ ጋር ብቻ ቤቷ ምናምን ፏ እንድትል ምናምን ሽቶም ካላት ደግሞ ብትቀባ ችግር የለውም። ግን የሚገርመው ነገር የሚገርመው በተቃራኒ ነው። ዛሬ ላይ ማለት ነው በተቃራኒ ሴቱም ማለት ነው ውጭ ሲወጣ የሆነ ቦታ ሲሄድ ሽቶ ተቀብቶ ምናምን በተለይ ዩቲዩብ ሊሰራ ነው፣ ሚዲያ ላይ ሊቀርብ ነው ከተባለማ የሆነ በጣም ውድ ልብስ ይገዛና ምናምን ሚዲያ ላይ ይቀረባል። በነገራችን ላይ ያ ነገር ለፊት ና እየጣለን ነው። ምናልባት ብዙ ሰብስክራይብ ብዙ ቪው ብዙ እይታ ሊመጣ ይችላል። በዛው ልክ ደግሞ የሆነ ነገር ሊሰጠን ይችላል ይሆናል። አደለ ታምር ያለሽ ማሻላ ቆንጆነሽ የኔ ቅበም የኔ ፍልቅልቅ የኔ ሳቂታ የኔ የኔ የኔ ብዙ ሙገሳ ይበዛላ ያ ነገር የሆነ ነገር ደስ ሊላችሁ ይችላል ስሜት ሊሆነው ይችላል የሆነ ነገር ግን የሚገርመው ነገር በዛ ልክ ጥፋት አለው በዛ ልክ ጥፋት አለው እና ብዙዎቻችን ማለት ነው ብዙዎቻችን እንደነዛ አይነቶችን ስንመለከታቸው ደስተኛ ናቸው ብለን እናስባለን ላ ወላሂ አይደሉም አይደሉም አይደለም ምሬ ነው ምላችሁ ከምላችሁ በላይ እነዛ ሰዎች ሰላም የላቸውም ደስታ የላቸውም። እና ስብሓናላህ እነዛን ሰዎች ራሱ አንዳንድ እህቶች ማለት ነው አንዳንድ እህቶች እነዛን ሰዎች ለመምከር እንፈልጋለን። እነዛን ሰዎች እንደዚህ እንደዚህ ለማለት እንፈልጋለን። አንድ ነገር ልበላችሁ በዚህ አጋጣሚ፣ እኛ ሰውን መቀየር ከፈለግን በተግባር ማሳየት ነው። በቃ በተግባር ስኬት ማናት? ስኬት ስሟ ስኬት ነዋ። ስኬቷ ምን አይነት ባህር ያላት ምን አይነት አላቃላት ስራዋ ምንድን ነው? ኑሯዋ ምንድን ነው? ምናምን በቃ ጠጋ ብለው ሲመለከታቸው ሌላ ጉዳይ ነው። እና የምንላቸው ፈልጌ ነው። አንዳንዴ ማለት ነው ብዙ ወቶች የሆነ ቅናት ምናምን ነገር እንትን የሚላቸው ሰዎች አለ። ቅናት ስላቸው አሁን ማሻላ መታደሏ እሷማ በሀገሯ ላይ ምናምናም ብለን እናስባለና፣ የእሷን የውስጧን ብትመለከቱት ብታዩት በጣም ከባድ ብዙ ብዙ በሽታ አለባት። ስብናላ የሚገርመው ማለት ነው የሚገርመው አምስት ወቅት ሰላት በሰገድነ ቁጥር የምናረገው ዶ ብዙ አይነት እንትን አለው መድኃኒትነት ምንድን ነው? መድኃኒትነቱ አንደኛ እስኪ ሜካፕ የለበሰች ሴትና ምሬ ነው ሜካፕ የለበሰች ሴት ልጅና በቀን አምስት ጊዜ ወቶ አድርጋ የምትሰግድ ሴት ልጅ መረጋጋቷ፣ ስርዓቷ፣ አህላቋ፣ ማንነቷ ንግግሯን ተመልከቱት። አንድ ሜካፕ ለብሳ ደግሞ እዩኝ እዩኝ የምትል በየሚዲያው ተመልከቷት። ሜካፕ ለብሳ፣ ሜካፕ ተቀብታ፣ ቆንጆ ልብስ ለብሳ እኮ ያችሊ ማለት ነው ብትመክሯት፣ ልክ ስትመክሯት የሚገርመው ስድብ ቀለቧ ነው። ስድብ ቀለቧ ነው። በቃ ስድብ ቀለቧ ነው። አትልፉ። በተለይ ደግሞ የምር እናንተን እንደውም ስህተት ለይ ጥሏቸዋል። እንደዚህ የሚመነቃቀሩ ሴቶች ላይ በጣም የሆነ ስርዓት ያጡ ሂጃባቸውን ምናምን አለ አደለ? የሆነ እንደዛ አርገው እንትን የሚሉት ሰዎች፣ ለመምከር የምትሞክሩ ሰዎች የምር ነው ጥንቃቄ አድርጉ። እንደውም እናንተ ትሰደባላችሁ፣ ቦታችሁን ታጣላችሁ ማንነታችሁን ታጣላችሁ። ለእሷ ብላችሁ በጥሩ ማንነት እንትን ባላችኋት በመከራችኋት ቁጥር እንደውም እየባሳቸው ነው የሚሄዱ። እኔ አንድ ገጠመኝ ንገራችሁ ቆየ። የሆነ ጊዜ የሆነች ልጅ ነበረኝና በጣም ብዙ ሰው የሆነ ደስ የሚል ስም ነው ያላት ስሟ ራሱ እና በዛ ላይ ባለባበሷ፣ በሳቋ፣ በንግግሯ ራሱ በጣም እንትን ትላለች የሆነ በቃ ሰውም ደግሞ ስለሚያቀነቀናት ፎሎወርም ስላላት በቃ በዛ ልክ እንትን ትላለች። እና ብዙ ጊዜ የሚሰጧት ኮሜንት ሰዎች የሚመክሯት ኡስታዞች ድረስ ገብተው ተቆጥተዋታል። ግን ከዛ ግን በጣም ያስደነገጠኝ ቀን ምንድን ነው መቼ ቀን ነው፣ የረመዳን ቀን ላይቭ ላይ ቁጭ ብላ እንትበላለች። ልክ ረመዳን እኮ ሀያ አካባቢ ነው። አላሁም ምስጣን፣ ወላ አላህ ይጠብቀን። በጣም እኔ ደነገጥኩኝና አጋጣሚ የኔ ቆንጆ እስኪ ዛሬ እንደው ቤትሽን አላቀው አስገቢኝ አልኳትና ስብሃናላ አስገባችኝ። አስገብታኝ እኔ የመሰለኝ የዛኔ የምትበላ ሀይድ እያየች መስሎኝ ነው። ለካ ዝም ብላ ነው አያች ሰዎች ማለት ነው። ለምንድን ነው ምናምን ስትበይ ዘወር በይሽ ማሪ ችግር የለውም ግን ዘወርበይ እንደሱ አትበይ ምናምን ስላት ምን ችግር አለው ምናምን አለች። መብላት ጀመረኝ። ከዛ የሁላ ሰው ወደ ባንዴ አንድ ስንት ነው እንትኑ ገባና፣ የስድማት የስድማት አወረደባት። ከዛ አይ አልኩና እኔ አልወረድኩምና፣ እሳኮ አይ ረመን እኮ እንደዚህ እንደዚህ ሰው ሀይድ ሲሆን ያፈጥራል ችግር የለም ይበላል፣ ግን ሸሸግበኝ ምናምን ስላት፣ የሚገርመው አልዋሸችም። ወላሂ፣ እኔ እንደዚ አይነት ነገር የለኝም፣ ደክሞኝ ነው የበለዋለች። ደክሞኝ እና እንትን አይደለሽም ስላት አይደለሁም። በጣም ነበር የደነገጥ ከዛ ስንደነግጥ የሆኑ ክርስቲያኖች ነበሩ አብሯትና፣ ባክሽ ለሷ ትጨነቂ ተጨነቂ ምናምናምን እያሉ ሲሏት ቆይ ቆይ ቆይ አልኩና እኔ ማለት ነው ልክ ተነስተን ማለት ነው እንትን ስንል ወገኔ ይሄ ነገር ስህተት ነው። ቆይ ቆይ አንዳንዴ ሰውን እንደዚህ እንደዚህ ነው ብዬ ለማስረዳት ስጀምር፣ ከዛ የሆነ ሰው መጣ ሙስሊም የሆኑ ማለት ነው መጡና እንደዚህ እንደዚህ ሲሏት ሃያ አደረገችና ዝቃ ላይ ከዛም በኋላ የሆነ ኡስታዝ መጣና በጣም ተቆጣት፣ መከራት ምናምን ምናምን ምናምን። ከዛ ሄዳ ፈትዋ ጠየቀች። ይሄ ነገር በጣም ስህተት ነው ድንበር እንዳለፈች ምናምን ተነገራት። እና መልላችሁ ፈልጌ ነው አንዳንድ ሰዎች ወንጀልን ቀለብ ያደርጉታል። ስድብን ወንጀልን የሆነ አንዳንድ ሰዎች ስድብ በቃ የአራዳነት ምልክት ሁሉ ያስመስሉታል። እና ምንላችሁ ፈልጌ ነው እንደዚህ አይነት ሰዎችን አስላን መጀመሪያ የሚያስፈልጋቸው ምንድነው? የስነልቦና ምርመራ ነው እንጂ እነሱ አንዴ እራሳቸውን በቃ እንትን ብለውታል እና ሰዎችን ለመምከር ስንሞክር ምናልባት እኛ እንዳንወድቅ፣ ምናልባት እኛ እንዳንሰበር፣ ምናልባት ለእኛ ጥንቃቄ ያስፈልገን ይሆናል። ባረከላሁ ፊኩም። እና ምን ልላችሁ ፈልጌ ነው ውድ ቤተሰቦቼ፣ ውድ የሀገሬ ልጆች ቪዲዮ ላይክ ሼር አድርጉልኝ። እንሻላህ ሰዎች ስለለበሱ ምግብ ቤት ገብተው ቆንጆ ምግብ ስለበሉ የሆነ ነገር ስላደረጉ የምታዩት ይሄ ነገር ስላላቸው ብቻ እነሱ ደስተኛ ናቸው ማለት አይደለም። ደስተኛ መሆን እኮ ሌላ ጉዳይ ነው። ደስተኛ መሆን ሌላ እንትን ነው። የምሬን ምላችሁ እና አንዳንዴ ሰውን ሰውን ስታዩት የራሳችሁን አካል እንኳ የራሳችሁን የሆነን ሰው እንኳ የራሳችሁ የሆነ የምትተማመኑትን ሰው እንኳ አንዳንዴ ጥንቃቄ የምታደርጉት ነገር አለ። ጥንቃቄ ካረጋችሁ ካላረጋችሁ፣ እናንተ ናችሁ ወራዳ የምትሆኑት ማለት ነው እና አንዳንዴ የሰው ባሪያ ከመሆን እራሱ ሰዎችን የሆነ ነገር ወደ ሌላ ነገር መገፋፋት ራሱ ይሆናል። እንደ አሁን ብዙ ጊዜ አይታችሁ ትሆነ፣ ብዙ እህቶች ሙስሊም እህቶቻችን አሉና ዲራማ የሚሰሩ ምናምን፣ በቃ ከዛም በኋላ ከጊዜ ከጊዜ በኋላ አልሆነ ቦታ ላይ ታገኛቸዋላችሁ። በቃ ስድብን እንደቀለብ ያወታል። ብቻ እነሱ እይታ ይኖራቸው በጣም በተለይ ብዙ እይታ፣ ብዙ ኮሜንት፣ ብዙ ላይክ ምናምን ካገኙ የሚሰሩት ነገር ሁሉ ትክክል መስሎ ነው የሚታያቸው እና እንዲህ አይነት ነገር በጣም ተጠንቀቁ። የምር እኛ ተመልካች ስንሆን እነዛ ደግሞ እኛን እንትን ባይ ስለሆን ያዝናኑን ይመስለናል። አይደለም፣ አይደለም። ይሄ ደስታ ማለት የልብ ጉዳይ ነው። የልብ የራስ የሆነ እንትን ያስፈልገናል። የሆነ ነገር አላደለ የኛን የሚሆን እናንተ ራሳችሁን ስትሆኑ ለራሳችሁ ዋጋ ስትሰጡ ለራሳችሁ የሆነ ነገር ስታረጉ ደስተኛ ትሆናላችሁ። አለዛ የሰላም ባለቤት የሚባለው ነገር ይጠፋችኋል፣ ያልቅባችኋል። እንደዛ ነገር እንዳይሆንብን በጣም ልንጠነቀቅ ይገባል። ባረክላው ፊኩም ቪዲዮ ላይክ ሽር አድርጉልኝ ውዶችዬ። እንሻላ ብዙ ጥያቄዎች አሉ ብዙ አንዳንድ ርዕሶች አሉ፣ ግን በጣም ስለማይመቸኝ ብቻ ከዩቲዩብ ራሱ ርቃለሁ። ብዙ ጊዜ ደግሞ ያው ስራ ላይ ስትሆኑ፣ የራሳችሁ የሆነ ቢዝነስ እስከምትጀምሩ ድረስ በጣም ያለፋችሁ ነገር አለ። ባረከላሁ ፊኩም ቪዲዮ ላይክ ሸር አድርጉልኝ። ኢንሻአላህ